ጤና ይስጥልኝ ክቡራን ተመልካቾች፣ የሰዓቱን የስፖርት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሀና ታሪኩ ሀብሪያች ቆይታ ታደርጋለች። ስንቄ ባንክ የስፖርት ዘገባ አጋራችን ስለሆነ እናመሰግናለን። ቀዳሚ ወዳደረግነው ዜና እናልፋለን። ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ዛሬ በአዲስ አበባ ስቴዲየም ተጀምሯል። የወጣቶች ኦሎምፒክ ጨዋታ ለሀገር ማንሰራራት በሚል መሪ ሀሳብ በሚካሄደው በዚህ ውድድርም ከሀገሪቱ የተወጣጡ አስራ ሁለት ክልሎችና ሁለት ከተማ አስተዳደሮች ይሳተፉበታል። ባልደረባችን ዮሴፍ ሽሙዬ በዚህ ጉዳይ ላይ ተጨማሪውን ሊያደርሰን በቀጥታ መስመር ላይ ይገኛል። ዮሴፍ፣ መቀጠል እችላለሁ? አመሰግናለሁ። ና እንግዲህ ቀደም ብለሽ አንቺም እንዳነሳሽው ሁለተኛው የኢትዮጵያ ወጣቶች ጨዋታዎች ዛሬ በአዲስ አበባ ስታዲየም ተጀምሯል። የመክፈቻ ስነ ስርአቱም እንግዲህ ከጧቱ ሁለት ሰዓት ገደማ ጀምሮ ሲካሄድ ነበር የቆየው እስከ እኩለ ቀን አካባቢ ድረስ። እጅግ በጣም የደመቀ የመክፈቻ ስነ ስርአት ነበር የነበረው። እንግዲህ በስክሪናችን ላይ እንደምንመለከተው ሁሉም የከተማ አስተዳደሮችና ክልሎች ባንዲራዎቻቸውን በመያዝ ባህላዊ ጭፈራዎቻቸውን እያሳዩ ትርኢቱን አድምቀውት ነበረ። ከአምስት ሺህ በላይ ስፖርተኞች እዚህ ውድድር ላይ ይሳተፋሉ። እነዚህ ተወዳዳሪዎች ደግሞ ዛሬ በአዲስ አበባ ስታዲየም ተገኝተው ክልሎቻቸውን በመወከል ባህላዊ ጭፈራዎቹን ሲያሳዩና ለውድድሩ ዝግጁ መሆናቸውን ሲገልጹ ነበር የቆዩት። የፌዴራል ፖሊስና እንዲሁም ደግሞ የአዲስ አበባ ፖሊስ ማርች ባንድም እንደዚሁ ዝግጅቶቹን ካደመቁት መካከል ነበሩ። የመክፈቻውን መርሃ ግብር ማለት ነው። ይህ ውድድር እንግዲህ እስከ ጥቅምት 23 ድረስ በ19 ስፖርት አይነቶች ቀጥሎ የሚደረግ ነው የሚሆነው። 19 ስፖርት አይነቶች ላይ የሚወክሉ ተሳታፊዎችም እንደዚሁ አዲስ አበባ ስቴዲየም ተገኝተዋል። ተተኪ ስፖርተኞች በደንብ የሚገኙበት ውድድር እንደሆነ ነው የሚታመነው። ለሁለተኛ ጊዜ ነው የሚካሄደው። የመጀመሪያውን ሲዳማ 2014 ላይ ማስተናገዷ ይታወሳል። የሁለተኛው ውድድር ደግሞ ዛሬ እንግዲህ በደመቀ መልኩ ተጀምሯል። ሁለተኛውን የኦሎምፒክ ጨዋታዎች ውድድርም እንግዲህ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አበቤ የኦሎምፒክ ችቦውን በመለኮስ ውድድሩን በይፋ አስጀምረዋል። በይፋ ከማስጀመራቸውና እንግዲህ ችቦውን ከመለኮሳቸው አስቀድመው ደግሞ ንግግርም አድርገው ነበር። በንግግራቸው ላይ በተለይ ስፖርት ከፍተኛ ትኩረት ባገኘበት ወቅት ይህ ውድድር መደረጉ ለየት ያደርገዋል የሚል ሀሳባቸውን አንስተዋል። በዚህ ውድድር ላይ እንግዲህ መወዳደርና ማሸነፍ ብቻ ሳይሆን ወንድማማችነት የሚጠናከርበት፣ ስፖርታዊ ጨዋነት የሚሰፍንበት መድረክ እንዲሆን ሁላችሁም የበኩላችሁ ልትወጡ ይገባል የሚል ሀሳባቸውን እንደዚሁ ከንቲባ ተናግረዋል። የአዲስ አበባ ነዋሪዎች በተለያዩ አካባቢዎች የሚገኙ አዲስ ማኖሪያዎችም ውድድሮቹ በሚካሄዱባቸው የተለያዩ አካባቢዎች እየተዘዋወሩ ድጋፋቸውን እንዲሰጡ ሞራል እንዲሰጡም እንደዚሁ ጥሪ ያቅርብላቸዋል። በተለይም ግን መድረኩ ወንድማማችነት የሚሰፍንበት እንዲሁም ደግሞ የኢትዮጵያ አንድነትም ከፍ ብሎ የሚታይበት እንደሆነ ነው በንግግራቸው የገለጹት። የእሳቸውን ንግግር ተከታትለን እንመለስ። ሁለተኛው የኢትዮጵያ ኦሎምፒክስ ወጣቶች ጨዋታ በአዲስ አበባ ሲካሄድ በርካታ መሰረተ ልማቶች እንደ አዲስ ታድሰው በተሰሩበት ስፖርት ትክክለኛውን ትኩረትና ክብር አግኝቶ በርካታ የስፖርት መሰረተ ልማቶች በተገነቡበት ከተማችው መዲናችው አዲስ አበባ ለወጣቶች ለታዳጊዎች፣ ምቹ ለህፃናት መልካም ቦርቀው የሚያድጉበት ቀይ እንድትሆንላቸው ተደርጎ በተገነባበት ለስፖርት ምቹ ሁኔታ በተፈጠረበት ወቅት መሆኑ ልዩ ያደርገዋል። ከመላው ኢትዮጵያ ከተሰበሰቡ ወንድምና እህቶቻችሁ ጋር በኦሎምፒክ ስፖርት መርህ መሰረት እርስ በርስ ይበልጡኑ መከባበር፣ መዋደድ፣ መፈቃቀር ለዛ ደግሞ ዋናውን ውጤት በጋራ ለማስመዝገብ ዝግጁ ለመሆንም ብዙ የምትማሩበት ነው። እንግዲህ በመድረኩ ላይ ሌላኛዋ ንግግር ያደረጉት ደግሞ የባህልና ስፖርት ሚኒስትሯ ክብርት ሸዊት ሻንካ ነበሩ። እሳቸውም በንግግራቸው ላይ እንግዲህ ስፖርት ሁለንተናዊ የሆነ ጠቀሜታ አለው፣ ሀገርም ከስፖርቱ የሚገባትን ጥቅም እንድታገኝ መንግስት ከፍተኛ ትኩረት ሰጥቶ እየሰራ እንደሆነ ተናግረዋል። ስፖርት ለአንድ ሀገር ማህበራዊ ኢኮኖሚያዊና ፖለቲካዊ እድገት ላይ የሚያሳድረው ፋይዳ እጅግ ከፍተኛ ነው። የዜጎችን አእምሯዊና አካላዊ ጤንነት እንዲረጋገጥ ከማድረግ ባለፈ ማህበራዊ ተሳትፎን በማጎልበት የአገራችን ብሔራዊ ኩራት ምንጭ እንዲሆን የሚያደርግ በመሆኑ መንግስት ለስፖርት ልማት ዘርፍ ልዩ ትኩረት ሰጥቶ እየሰራ ይገኛል። ዛሬ በይፋ የምንጀምረው ሁለተኛው የወጣቶች ኦሎምፒክ ጨዋታዎች በእያንዳንዱ ወጣት ውስጥ ያለውን የወጣትነት መንፈስ የሚያነሳሳ አንድነትና እምቅ አቅም በተግባር የሚታይበት ልዩ ልዩ ባህሎች በአንድ መድረክ የሚገኙበት የልዕቀት፣ የወዳጅነት እና የመከባበር እሴቶች ከመቼም ጊዜ በበለጠ ጎልቶ የሚታይበት መድረክ በመሆኑ ከውድድር በላይ ነው። በመድረኩ ላይ የኢትዮጵያ ኦሎምፒክ ኮሚቴ ፕሬዚዳንቱ ዶክተር አሸብር ወልደ ጊዮርጊስ እንደዚሁ ንግግር አድርገው ነበር። እሳቸው በንግግራቸው በዋናነት ትኩረት ያደረጉት ታዳጊዎች ላይ መስራት እንደሚገባ ነበር። በተለይ ከእድሜ ተገቢነት ጋር በተያያዘ የእድሜ ማጭበርበር ስፖርቱን ዋጋ እያስከፈለው ይገኛል፣ ትኩረት ተሰጥቶ በትክክለኛው የእድሜ እርከን ላይ ሊሰራ እንደሚገባ አጽንዖት ሰጥተው ተናግረዋል። የአንድ ሀገር ስፖርት ውጤታማ እንዲሆን መሰራት ካለባቸው ብዙ ነገሮች አንዱና ዋነኛው እውነተኛ ዕድሜ ላይ የተመሰረተ የስልጠናና የውድድር ተግባራት ይሆናል ለዋንጫ ለመዳሊያ ተብሎ በ14 ዓመቱ ታዳጊ ቦታ የ25 ዓመት ወጣት ፂም እየላጩ ማስገባት እንደ ክልልም ሆነ እንደ ሀገር ዋጋ አስከፍሎናል ይህ ሁኔታ እንዲቀየር በተለይም ከወጣቶች ከውጤቶች መቀዛቀዝ ጋር ተያይዞ በዕድሜ ጉዳይ ላይ ምንም መለሳለስ እንዳይኖር በሚኒስቴር መስሪያ ቤታችንም ሆነ በክልልና ከተማ አስተዳደሮች አካባቢ እየታየ ያለው ጥረት ይበል የሚያሰኝ ሲሆን በዚህም በኩል በመላው ኢትዮጵያ ተሰማርተው የሙያ ግዴታቸውን የተወጡትን ሐኪሞቻችንን ከልብ ለማመስገን እንወዳለን። እንግዲህ፣ ና ሁለተኛው የኢትዮጵያ ወጣቶች ኦሎምፒክ ጨዋታዎች ዛሬ በዚህ መልኩ በርካታ መልእክቶች ተላልፈውበት በርካታ ስፖርተኞችም እንደዚሁ ተገኝተውበት በደማቅ ሁኔታ ነበረ የተከፈተው። እስከ ጥቅምት 23 ድረስ በ23 በ19 የስፖርት አይነቶች በ5000 ስፖርተኞች መካከል ጠንካራ ፍክክርም የሚደረግበት ነው የሚሆነው። በቀጣይ ደግሞ ቀናት የሚኖሩ ፍክክሮችም እንደዚሁ የተከታተል መረጃዎችን የምናደርስ ይሆናል። ለአሁኑ ያለኝ መረጃ ግን ይህን ይመስላል። አመሰግናለሁ። ባልደረባችን ዮሴፍ ሽምዬ ስላደረስከን መረጃ። ኢትዮጵያዊ አትሌት ቀነኒሳ በቀለ በኒውዮርክ ማራቶን ውድድር እንደሚሳተፍ ይፋ ተደረገ። የአርባ ሁለት ዓመቱ ቀነኒሳ በቀለ ከኤሉድ ኪፕቾጌ ጋር ሌላኛውን ተጠባቂ ፉክክር እንደሚያደርግም ተገልጿል። ሁለቱ የማራቶን ታላላቅ ተወዳዳሪዎች ከ26 ነጥብ ሁለት ማይል በላይ በሆነ ውድድር ሲገናኙ ይህም ለስድስተኛ ጊዜ ሲሆን ለመጀመሪያ ጊዜ 2014 ላይ በቺካጎ ማራቶን ተገናኝተው እንደነበር ይታወሳል። በታሪኩ ሶስተኛ ፈጣን የማራቶን አትሌት የሆነው ቀነኒሳ በቀለ የሁለት ጊዜ የኦሎምፒክ ሻምፒዮን የሆነውን ኪፕቾጌን በኒውዮርክ ጎዳናዎች ላይ ጥቅምት 23 2018 እንደሚገናኙም ተገልጿል። በሁለተኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ትላንት የተደረጉ አራት ጨዋታዎች በአቻ ውጤት ተጠናቀቁ። በአዲስ አበባ ስቴዲየም ሰባት ሰዓት ላይ በተደረገው ጨዋታ ታምራት እያሱ ለአርባ ምንጭ ከተማ፣ ግርማ ዲሳሳ ደግሞ ለባህር ዳር ከተማ ግቦቹን አስቆጥረዋል። አርባ ምንጭ ከተማ ለሁለተኛ ተከታታይ ጊዜ አቻ ሲለያይ፣ ባህር ዳር ከተማ የውድድር አመቱን የመጀመሪያ አቻ ውጤት ማስመዝግቧል። በሌላ ጨዋታ የሃዲያ ሆሳዕናና የኢትዮ ኤሌክትሪክ ጨዋታ ምንም ግብ ሳይቆጠርበት ዜሮ ለዜሮ ተጠናቋል። በአዋሳ ዩኒቨርሲቲ ስቴዲየም የተደረገው የመቀሌ ሰባ አንደርታና የመቻል ጨዋታም ሁለት ለሁለት አቻ ሲጠናቀቅ ለመቀሌ ሰባ አንደርታ ኪቲካ ጅማና ፍቃዱ አለሙ ለመቻል ደግሞ አብዱልከዲም ወርቁና ቸርነት ጉግሳ ግቦቹን አስቆጥረዋል። ኢትዮጵያ ንግድ ባንክን ከምድረገነት ሽሬ ያደረጉት ጨዋታም አቻ ተጠናቋል። በአዋሳ ዩኒቨርሲቲ ስቴዲየም የተደረገው የሁለቱ ክለቦች ጨዋታ ምንም ግብ አልተቆጠረበትም። የሁለተኛ ሳምንት የሲቢ የኢትዮጵያ ፕሪምየር ሊግ ዛሬም በአዋሳ ዩኒቨርሲቲ ስቴዲየም ቀጥሎ ሲደረግ በሮዶዋ ደርቢ ሀዋሳ ከተማን ከሲዳማ ቡና አስር ሰ ሰዓት ላይ የሚያደርጉ የሚያደርጉት ጨዋታም ይጠበቃል። ቅዱስ ጊዮርጊስ ከኢትዮጵያ መድን የሚያደርጉት የሊጉ ጨዋታ ለሌላ ጊዜም መራዘሙ አይዘነጋም። የዘጠነኛ ሳምንት የእንግሊዝ ፕሪምየር ሊግ ትናንት መደረግ ሲጀምር ሊድስ ዩናይትድ ዌስታም ዩናይትድን ሁለት ለአንድ አሸነፈ። በሜዳው ሬንድ ሮድ የተጫወተው ሊድስ ዩናይትድ ብሬንደን ሮንስና ጆን ሮዳን ባስቆጠሯቸው ግቦች ማሸነፍ ሲችል የዌስታምን የማስተዛኛ ግብ ማቴዎስ ፈርናንዴዝ አስቆጥሯል። በኑኖ ስፕሪቶ ሳንቶ የሚመሩት ዌስታሞች በውድድር አመቱም ሰባተኛ ሽንፈትም ገጥሟቸዋል። ዌስታም ዩናይትድ ካደረጋቸው ዘጠኝ ጨዋታዎች አራት ነጥብ ብቻ ሰብስቦ አስራ ዘጠነኛ ደረጃ ላይም ተቀምጧል። ሊጉ ዛሬም ሲቀጥል በኦልድ ትራፎርድ ማንቸስተር ዩናይትድ ብራይተን የሚያስተናግድበት ጨዋታ ይጠበቃል። የቡድኑ አምበል ብሩኖ ፈርናንዴዝ በማንቸስተር ዩናይትድ መለያም ሶስት መቶ ጨዋታውን የሚያደርግም ይሆናል። ምሽት አንሳ ከሰላሳ በሚጀምረው ጨዋታ ማንቸስተር ዩናይትድ ካንፊልድ በኋላ ተከታታይ ጨዋታን ለማሸነፍ ብራይተንን ያስተናግዳል። በሌሎች ጨዋታዎች ብሬንትፎርድ ከሊቨርፑል ምሽት አራት ሰዓት ላይ ይገናኛሉ። ከአራት ተከታታይ ሽንፈት በኋላ በአውሮፓ ሻምፒየንስ ሊግ ፍራንክፈርትን ያሸነፈው ሊቨርፑል በሊጉ ምን አይነት ምላሽ ይሰጣል የሚለው ጉዳይ የሚጠበቅ ይሆናል። ቼልሲ በሜዳው ስታንፎርድ ብሪጅ ከሰንደርላንድ እና ኒውካስል ከፉላም በተመሳሳይ 11 ሰዓት ላይ የሚደረጉ ሌሎች ጨዋታዎች ናቸው። በአስረኛ ሳምንት የስፔንላ ሊጋ ትናንት በተደረገ አንድ ጨዋታ ሪያል ኦሶሲዳድ አሸነፈ። በሜዳው አሮንታ ሲቪያን የገጠመው ሪያል ሶሲዳድ ሁለት ለአንድ በሆነ ውጤት አሸንፏል። አማካኙ ማይክል አይዛባር በጨዋታና በፍጹም ቅጣት ምት የሪያል ሶሲዳድን ሁለት ግቦች ከመረብ አሳርፏል። የሲቪያን ከባዶ መሸነፍ ያልታደገች ግብ ኒማንያጉ ልጅ ብቸኛዋን ግብ አስቆጥሯል። ውጤቱን ተከትሎም ሪያል ሶሲዳድ ለጊዜውም ቢሆን ከወራጅ ቀጠና መውጣት የቻለበትን ውጤትም አስመዝግቧል። ላሊጋው ዛሬም ቀጥሎ ሲደረግ ቀን 9 ሰዓት ላይ የላሊጋው ግርጌ ላይ የሚገኘው ጅሮና በኩል ነጥብ 19ኛ ላይ ከሚገኘው ሪያል ኦቪዶ ይጫወታል አስራ አንድ ሰዓት ላይ ደግሞ ስፓኞል ከሊቼ ሲገናኙ፣ ምሽት አንድ ሰዓት ከሰላሳ ላይ አትሌቲክ ቢልባኦ ከኢታፌ፣ ሌሎች ዛሬ የሚደረጉ የላሊጋው ጨዋታዎች ናቸው። በስምንተኛ ሳምንት የጣሊያን ሴሪያ ኤሲ ሚላን ከፒሳ ሁለት አቻ ተለያዩ። በሳንሴሮ በተደረገው ጨዋታ ራፋኤል ላዩ ና ዛካራ ቴኬሚ የሚላን ግቦች ሲያስቆጥሩ ህዋን ካዶሮዳ በፍጹም ቅጣት ምትና ና ሜቦል ኑዝራ ደግሞ የፊሳን ግቦች ሲያስቆጠሩ ተጫዋቶች ናቸው። ፊሳባ ውድድር ዓመቱ ለአራተኛ ጊዜ አቻ ሲሊያ የሴሪያው መሪ ሲሚላን ለሁለተኛ ጊዜም ነጥብ ተጋርቷል። ሴሪያው ዛሬም ሲቀጥል በዲያጎ አርማንዶ ማራዶና ስቴዲየም ምሽቱ አንድ ሳት ላይ የሚደረገው የናፖሊና ኢንተርሚናል ጨዋታ ይጠበቃል። የኔፒልሱ ክለብ በሴሪያውና ና በአውሮፓ ሻምፒዮንስ ሊግ ከደረሰበት ተከታታይ ሽንፈት ለማገገም ወደ ሚዳ እንደሚገባ ሲጠበቅ ኢንተርሚላን ከኢንተር ሚላን ፈተና እንደሚጠበቀው ይጠበቃል። ሁለቱም ክለቦች በኩል 15 ነጥብ በግብ ክፍያ ተበላጨው ሁለተኛና ሶስተኛ ደረጃ ላይ የተቀመጡ ሲሆን የሴሪያው መሪ ሲ ሚላን ከኢሲ ሚላን ለመረከብ ጨዋታቸውን ያደርጋሉ። በሌሎች የዛሬ ጨዋታዎች ፓርማ ከኮሞ፣ ዩዲኒዜ ከሊቼ በተመሳሳይ አስር ሰዓት ላይ ሲጫወቱ ክሮሞንሴ ከአትላንታ ደግሞ ምሽት ሶስት ሰዓት ከአርባ አምስት ሲል የሚደረግ ሌላኛው ጨዋታ ነው። ተመልካቾች ለሰዓቱ የነበሩ ስፖርታዊ መረጃዎችን ይህን ይመስሉ ነበር።